ሰበር ዜና። ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ የሰዓቱን አበይትና ሰበር ዜናዎች ዳግም በዕለቱ በሁለተኛ የዜና ወጃችን የጥቅምት 13 ዘገባዎችን ይዤ ቀርብ ያለው በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። የኦሮሞማ ሚዲያዎችና የኦሮሞ ባለስልጣናት ፋኖ ከጉራጌ ዞን ተነስቶም ኦሮሚያ ላይ ጥቃት ፈጸመብን እያሉ ነው። ኦኤምኤን አማራን ዳግም ለማስጨፍጨፍ አዲስ ሴራ ይዞ ብቅ ብሏል። ቢቢሲና አዲስ ስታንዳርድም የኦኤምኤንን ዘገባ አስተጋብተውታል። ዝርዝር ይዘንበታል። በሌላ በኩል በወሎ ከባድ የደፈጣ ጥቃት ሲፈጸም የመከላከያ ኃይሎች እየተጓዙ በነበሩበት መኪና ላይ በተፈጸመባቸው የአርፒጂ የፋኖ ጥቃት ከነመኪ ናቸው ዶጋመድ ሆነዋል። በደሴ ዙሪያም ከባድ ውጊያ ሲደረግ ፋኖ በደሴ ዙሪያ የያዛቸውን ይዞታዎቹን አስጠብቋል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ በጎጃም ፋኖ ከተማ ሲቆጣጠር ዛሬ ደግሞ ደብረ ማርቆስ ገብቶም ድንቅ የከተማ ኦፕሬሽን ሰርቷል። የአገዛዙ አመራሮችን ያነጣጠረ ጥቃትም ተፈጽመዋል። የፖሊስ ጣቢያው ግቢ ውስጥም የፋኖ ኃይሎች ጥቃት ፈጽመዋል። በጎንደር የፋኖ ኃይል በመሳሪያ ምርኮም ተንበሽብሸዋል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ ዓለም አቀፍ ተንታኞች የኤርትራና የኢትዮጵያ ጦርነት አይቀርም እያሉ ነው፣ እንመለከተዋለን። በሌላ በኩል አምባገነኑ አብይ አህመድ በሶፍ ዑመር ዋሻ ውስጥ ሆኖ ራሱን ከአጼ ቴዎድሮስና ከአጼ ዮሐንስ ጋር ማወዳደሩም ተሰምቷል። በዝርዝር እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና የደመጣችሁትን መረጃዎች ወደናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግ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 ቀዳሚ ወዳደረኩት ዜና ትንታኔ አልፋለሁ። የብልጽግና ሹማምንቶች ፋኖ ጉራጌ ዞን ገባብን እያሉ ነው። የፋኖ ኃይሎች ከጉራጌ ዞን ተነስተው ኦሮሚያ ክልል ጥቃት ፈጸሙብን ሲሉም ተደምጠዋል። ሃጂ ሙፍቲና ብልጽግና፣ በእኔ ዘመን ሰላም አይመጣም ያሉት ጠቅላይ ሚኒስትር፣ በሶማሌና በኦሮሚያ ክልል እየተካሄደ ያለው ግጭት፣ በቤኒሻንጉል ጉሙዝ 17 ሰዎች ስለመሞታቸው እኚህን የተመለከተ ሰፊ ዳሰሳ በቅድሚያም ወደ እናንተ አደርሳለሁ። በዚህ ሰባት ዓመት ኢትዮጵያ ውስጥ ታጣቂዎች ፈልተዋል። ሀገሪቱን በመጥረቢያ እንደሚከተከት ዛፍ ሆናለች። ሰሞኑን ሰውነታቸውን ጉራጌ ዞን ያደረጉ ታጣቂዎች ወደ ኦሮሚያ ክልል ገብተው በርካታ ንጹሐንን ገድለዋል። በአማራ ጥላቻ ናውዟል የሚባልለት ኦኤምኤን የፋኖ ታጣቂዎች ናቸው ጥቃቱን ያደረሱት ሲልም ዘግበዋል። ለኦሮሚያ ደላል የሚባልለት አዲስ ስታንዳርድም የፋኖ ታጣቂዎች ናቸው ጥቃቱን ያደረሱት ሲል ዘግበዋል። ዛሬ ደግሞ ቢቢሲ አማርኛም ከስፍራው ሰዎችን አናግሬም እንዳረጋገጥኩት የፋኖ ኃይሎች ጥቃት ፈጽመዋል ሲልም አስነብበዋል። ኦኤምኤን ከዚህ በፊት አማራ ላይ ያነጣጠረ ያልሰራው የጥላቻ ዘገባ የለም። ሀጫሉ ሁንዴሳ የተገደለ ቀን ነፍጠኛ ሀጫሉን ገድለው ብሎም በቀጥታ ስርጭት በመዘገብ በኦሮሚያ ክልል በመቶዎች የሚቆጠሩ አማራዎች መገደላቸው ይታወሳል። ኦህዴድ አማራን ሊጨፈጭፍ ሲያስብ በኦኤምኤን በኩል ነው ፕሮፓጋንዳ እንዲሰራ የሚያደርገው። አጣዬ ከተማ 13 ጊዜ ከመውደሟ በፊት ምንም ባልተፈጠረበት ኦኤምኤን የአማራ ጽንፈኛ በወሎ ኦሮሚያ ላይ ጭፍጨፋ ከሄደ ብሎም ይዘግብ ነበር። ከዚያም የነ ሽመልስ አብዲሳ ዋግነር የሸኔ ታጣቂ አጣዬን ያወድማት ነበር፣ ይገድሉም ነበር፣ ይዘርፉም ነበር። ይሄ ሁሉ የሚመራው በኦኤምኤን ቲቪ ነበር። አሁን ደግሞ አዲስ ቅስቀሳ ጀምረዋል። ሰሞኑን ኦኤምኤን ከጉራጌ ዞን የተነሳ የፋኖ ታጣቂዎች ኦሮሞን ገደለ ሲል ዘግበዋል። ኦህዴድ በጉራጌ የሚኖሩ አማራዎችንና ጉራጌዎች ላይ ጥቃት ለመሰንዘርም አቅዷል ማለት ነው። ጉራጌዎችና አማራዎች አስፈላጊውን ጥንቃቄ ማድረግ አለባቸው። የፋናው ታጣቂዎች ኦሮሚያን አልፈው አዲስ አበባን ተሻግረው እንዴት ጉራጌ ዞን እንደተገኙም ኦይሜን ፈጽሞ አላብራራም። ከዚህ በፊት ከኦሮሚያ ክልል የተነሱ ታጣቂዎች ጉራጌ ዞን ገብተው በርካታ ጉራጌዎችን መግደላቸው ይታወሳል። በምስራቅ ኢትዮጵያም ተመሳሳይ ግጭት እየተሰማ ነው። በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ግጭትም አሉ። ከሀያ በላይ ሰዎች ሕይወታቸውም አልፈዋል። በቤንሻንጉል ጉምዝ ክልል እንዲሁ አስራ ሰባት ሰዎች ህይወታቸው አተዋል አጥተዋል። በሚገርም ሁኔታ ደግሞ ከጉራጌ ዞን የተነሱ የፋኖ ታጣቂዎች በኦሮሚያ ክልል ጥቃት ፈጸሙ የሚለውን ዜና አዲስ ስታንዳርድ እና ቢቢሲ አማርኛም እንደምትመለከቱት እያሰራጩት ነው። አንዳንድ የኦሮሞ አክቲቪስቶች እንደሚሉት እዛው ጉራጌ ዞን ውስጥ የተደራጁ የአማራ ታጣቂዎች አሉ ይላሉ። ነገር ግን እነሱ እንደሚሉት ከሆነ በዛ አካባቢ የሚገኘው ታጣቂ እዚህ ግባ የሚባል እንዳልሆነም ከዚህ ቀደም በራሳቸው አንደበትም ሲናገሩ ነበር። ታዲያ ይህ ስለሆነ የአማራ ፋኖ ብሔራዊ ኃይል አልያም አፈሃድ አማራ ክልልን ተሻግሮ ኦሮሚያን ተሻግሮ አዲስ አበባን ተሻግሮ ጉራጌ ዞን ደረሰ ወይ ብሎ የሚጠይቅም የለም። እንዲሁ እንደተገኘ ማስተጋባት ብቻ። ኦኤምኤን ቀስቀሳው ምን እንደሆነ በግልጽ ይታወቃል። ነገር ግን ቢቢሲና አዲስ ስታንዳርድ ይህንን ለምን እንዳስተጋቡት ግን ፈጽሞም አጠያቂም አስገራሚም ነው። ቢቢሲም ሆኖ አዲስ ስታንዳርድ የዚህን ዘገባ ባለቤቶች ጋዜጠኞቹን ተጠያ ሊያደርጉም ይገባል። ወዲህ ደግሞ አብይ አህመድ እነ ጌታቸው ረዳን ይዘው ባሌ ሲንበሸበሹ ነው የሰነበቱት። በእኔ ዘመን ሰላም እንደማይመጣ እወቁ ሲሉም ተናግረዋል። ራሳቸውን ከመቶ ዓመታት በፊት ከነበሩ መሪዎች ጋርም ሲያነጻጽሩም ተሰምተዋል። በእነ አጼ ቴድሮስ ጊዜ ፌስቡክ ስለሌለ ነው እንጂም ጦርነት ነበረን ብለዋል። የሚገርመው አብይ አህመድ ራሳቸውን ከአጼዎቹ ጋር ሲያወዳድሩም ጥቂት ታክል እንኳን ኀፍረት አይሰማቸውም። አጼ ቴድሮስ እኮ ከኃያሏ እንግሊዝ ጋር ነው የተዋጋው። አጼ ቴዎድሮስ የተዋጋው ከግብፅ ጋር ነበር። አጼ ዮሐንስም ከድርቦች ጋር ነው ሲዋጉ የኖሩት። እነሱ የውጭ ወረራ ሲመጣም ሀገራችን አትደፈርም ብለው አንገታችሁን የሰጡ ጀግኖች፣ የኢትዮጵያ መከታዎች ናቸው። ነገር ግን እርስዎ አብይ አህመድ ይህንን ፈጽሞ አያውቁም። በእርስዎ ዘመን የደቡብ ሱዳን ታጣቂዎች ደቡብ ኦሞ ገብተው በርካታ ወረዳዎችን ተቆጣጥረው ስም ቀይረው ወርቅ እያወጡ ይገኛሉ። እርስዎ ግን ምንም አላደረጉም። ሰሜን ሱዳን እንኳን አልፋሽ ጋን ይዛለች። ኤርትራ ባደሜን ይዛለች። ጅቡቲ እንኳን በአቅሟ በድሮን ሰባት ኢትዮጵያውያንን ገድላለች። አብይ አህመድ የኢትዮጵያ ሉዓላዊነት ከመጠበቅ ይልቅ ከኢትዮጵያ ወጣቶች ጋር እየተፋለሙ ነው። እርስዎ ሀገር ድንበር ሲጣስ፣ እርስዎ የሀገርዎ ዜጋ ወጥቶ ሲቀር፣ እርስዎ የሀገርዎ ዜጋ በሌሎች ሀገራት ድሮኖች ሲጨፈጨፍ እርስዎ ግን ያደረጉት የራስዎን ዜጋም ክልሉ ድረስ እየገቡ በድሮን በጀቶች በሰራዊት በእግረኛ መጨፍጨፍ ነው። እርስዎ ከቴዎድሮስ ጋር በሚዛን ነው የሚወዳደሩ። አጼ ቴዎድሮስ ድንበር ተሻግሮ የግብፅን ጦር እየመለሰ ጀግና ነው። እርስዎ ደግሞ ክልል ተሻግረው ከክልል ክልል ጦርነት የሚፈጥሩ፣ ከገዛ ዜጋው ጋር ሰጣ ገባ ውስጥ የሚገቡ፣ የገዛ ዜጋውን በድሮን የሚጨፈጭፉ መሪ ነዎት እንዴት እርሶ ከአፄ ቴዎድሮስ ጋር ይነጻጸራሉ? የሚያስደንቀው ደግሞ አብሯቸው የተቀመጡት ሹማምንቶች እሳቸው ሲሉ አበጁ ከማለት ውጪም ቅንጣት ታክል እንኳን የእርሳቸውን ንግግር መተርጉም የሚሰጥ አንድም ሀሙት ያለው ሰው የለም። ወዲህ ደግሞ ሩህሩህናም የሀገር አድባሩን ሀጂ ሙፍቲን ኢትዮጵያ ካጣች ቀናቶች ተቆጠሩ። የኢትዮጵያ ህዝብም በጣም እንዳዘነ ነው። ሀጂ ሙፍቲ በሴራ ከመጅሊሱ በነሙጂባሚኖና በአብይ አህመድ ሴራ ገለል እንዲሉም ተደርገው ነበር። በወለጋ እና ና በመላው ኦሮሚያ አማራ ሲጨፈጨፍ ሀጂ ሙፍቲ ለነዚህ ንጹሃን ድምፅ ሆነው እንደነበር የሚታወስ ነው። ስልጣን ላይ የተቀመጠው አካል ምንድን ነው ስራው? ፍየል ሊጠብቅ አይደለም የተሾመው እያሉም ይሞግቱ ነበር። ሰው እንሆን ሲሎም ከዘረኝነት ህዝብ እንዲወጣም ያሳስቡ ነበር። የሆዴድ ባለስልጣናት ስልጣን ያገኙት በዘረኝነት ነው ና ቂማ ዝለውባቸውም ነበር። ሀጂ ሙፍቲ ለሚገደሉት ንጹሃን ድምፅ ሲሆኑ፣ የብልጽግና ደጋፊዎች እንደ ስዩም ተሾመ ያሉ ሰዎች ደግሞ አማራ ሙሽ አውራጅ ነው ሲሉም ሰንብተው ነበር። አማራ አልቃሽ ነው እያሉ ይጽፉና ይናገሩ ነበር። እነስዩም ተሾመ ሀጂ ሙፍቲ አረፉ ሲባል ለማልቀስ ሲዳዳቸውም ተመልክተናል። አብይ አህመድም ሀጂ ሙፍቲ ይወድኛል እያለም በሴራ ከመጅሊሱ እንዴት ገለል እንዳደረጋቸው አይዘነጋም። አሁን ደግሞ በሚያሳዝን ሁኔታ የእስልምና እምነት ተከታዮች ሆነው የዋሃቢያ እስላሞች ሀጂ ሙፍቲ ሬሳ ላይ እየተዘባበቱና እየተሳለቁ በሙስሊሙም በክር ክርስቲያኖም ሀዘን ላይ እየተሳለቁ ነው። ይህ ሁሉ የአብይ አህመድ መንግስት አገዛዝ ውጤት ነው። አሁን በቀጥታ ወደ ናባስ በር ሀገር ወደ ናይቀመስ መንደር እናልፋለን። በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። በአፋባሃ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቁ ክፍለ ጦር በትላንትናው ዕለት የብልጽግና ኃይልን ወደ ቀይ ዞን ስቦ በማስገባት ከባድ ጥቃት በመፈጸም በርካታ ወታደሮችን ሙትና ቁስለኛ ማድረጉን አስታወቀ። በዚህ ጥቃት በርካታ ቁጥር ያላቸው የብልጽግና ወታደሮች ሙትና ቁስለኛ የተደረጉ ሲሆን ቀሪዎቹ በፓትሮል ተሳፍረው በመሸሽ ላይ ሳሉ ድጋሚ በተፈጸመባቸው ወደ ፈጣን ጥቃት ከነተሽከርካሪዎቻቸው ዶጋ አመድ መሆናቸውን ሚዲያችን ከእዙ ኮሚኒኬሽን መምሪያም ለማረጋገጥ ችሏል። እነዚህ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች በጋዞ ወረዳ ሻሪገነት ቀበሌ የሚገኘው ጤና ጣቢያን አውድመው ወደ ጋሸና መፈርጠጣቸው ተነግሯል። ወታደሮቹ የአማራ ንብረት ናቸው በሚል ሲሸሹ ያገኟቸውን በርካታ የቀንድ ከብቶችን ተኩሰው መግደላቸውንም የእዙ ኮሚኒኬሽን መምሪያም ጨምሮ ለሚዲያችን ገልጿል። በምስሉ ላይ እንደምትመለከቱትም የብልጽግና ወታደራዊ ፓትሮል በፋኖ አርፒጂ ተወንጫ ተጫፊ መሳሪያ ተመቶ እየነደደ ነው። ወደ ሌላው የጦር ግንባር እዚሁ ወሎ ላይ ስናልፍ የምንሊክ ዘተወርዋሪ ባላ ጎሻለቃ ከአራት ወረዳ የተወጣጣ አድማ ብተናና ሚሊሻ እንዲሁም ከብልጽግና መከላከያ ጋር ተጋድሎ በማድረግ ድል አስመዘገበም። ከደሴ ከተማ፣ ከደሴ ዙሪያ ወረዳ፣ ከኩታበር ተንታ፣ አጅባር ወረዳዎች የተወጣጣ አድማ ብተናና ሚሊሻ ከብልጽግና ከመከላከያ ጋር በመጣመር በመደራጀት ላይ ያለው ባላ ጎሻለቃ ነ ነፃ ያወጣቸውን የደሴ ዙሪያ የመጀመሪያ ወረዳ ቀጠናዎች ማለትም ማለትም ጸዲ ገበያ አይታ በአፍላና በሙሚ አካባቢዎች የፋኖ ይዞታን ለማስለቀቅ ለማጥቃት ቢሞክርም በአግባቡ በመመከትና መልሶ ማጥቃት በማድረግ የፋኖ ኃይሎች ሙትና ቁስለኛውን አሸክመው ወደ መጣበት በመመለስ ታላቅ ድል አስመዝግበዋል። ተጋድሎ በትላንትናው እለት ንጋት ጀምሮ እስከ ምሽቱ አንድ ሰዓት የተደረገ ሲሆን የባለጎ ባለታሪኮች የመጣውን የብልጽግናን ኃይል በአግባቡ በማስተናገድ በርካታ የብልጽግና ኃይል እና ቁስለኛ በማድረግ ቀጠናቸውን አስከብረው ድል ተጎናስፈዋል ሲሉም የሚኒሊክ እዝ ህዝብ ግንኙነት ኃላፊም አርበኛ ኑረዲን አበበም ገልጸውልኛል። አሁን በቀጥታ ወደ ጎጃም አለፍ አለው ደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡ ኢላማ ያደረገ ጥቃት ሲፈጸም ፓዊ ፖሊስ ጣቢያ ላይም ጥቃት ተፈጽሟል። በረህኛው ጅብላ ሙተራ ብርጌድ ደብረ ማርቆስ ወንቂ አካባቢ በሁለት ፓትሮሎች ላይ ሆነው ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ በተናዛዥ ኢንስፔክተር እንዳለው አላምርን ጨምሮ በርካታ ፖሊሶችን ማቁሰሉን መደምሰሱን አስታውቋል። ሁለቱም ፓትሮሎች በተካሄደው ማጥቃት ከጥቅም ውጪ መሆናቸው ተረጋግጧል። እኒህ ፖሊሶች ማታ ማታ ጨለማን ተገን አድርገው የደብረ ማርቆስና አካባቢውን ማህበረሰብ ስልክና ገንዘብ የሚዘርፉ የሚደበድቡና፣ የህዝቡን ጥቅም አሳልፈው የሰጡና ሆዳቸው በህዝብ ገንዘብ የሞላ መሆናቸውንም ማረጋገጥ ችለናል። በትላንትና እለት ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ የፋኑ አባላት መተከል አውራጃ ወደ ፓዊ ከተማ ሰርገው በመግባት በብልጽግና ላይ ኪሳራ አድርሰዋል። ተወርዋሪ ኮከቦቹ ፓዊ ከተማ በመግባት ፖሊስ ጣቢያው ላይ በፈጸሙት የቦምብ ጥቃት በርካታ የአብይ አህመድ ተላላኪ ፖሊሶች መገደላቸውና ቁስለኛ መደረጋቸውን የአይን ምስክሮች ገልጸውልኛል። በተመሳሳይ በትላንትናው እለት አስር አለቃ ኤፍሬም አጥናፉ ብርጌድ ችጓሊ ከተማን መቆጣጠሩ የማይዘነጋ ችጓሊ ከተማ የሚገኘው ሰኞው የአገዛዙ የብልጽግና ካምፕ ሙሉ በሙሉ በመቆጣጠር የብልጽግና ሎጅስቲክ ሙሉ በሙሉ በመማረክ የፋኖ ኃይሎች ከፍተኛ ድል ሲቀዳጁም ቀንደኛ የስርዓቱ የጭንገረድ ባንዳም በቁጥጥር ስር ውሏል ሲሉም አስታውቀዋል። ብዛት ያለው አድማ በታኝና ሚሊሻ መደምሰሱም ተረጋግጧል። ኢንስፔክተር እንዳለው አላምር፣ የአራተኛ ፖሊስ ጣቢያ አድማ መከላከያ አዛዥ ቆስሎ ደብረ ማርቆስ ሆስፒታል እንደሚገኝም አረጋግጠናል። ይህ በእንዲህ እንዳለ ሰሞኑን የውቤ ልጆች ከፍተኛ ድል በተቀዳጁበት በእስቴ ቀጠና ከተማረከው የጦር መሳሪያ መካከል ጥቂቱ በምስሉ ላይ የምትመለከቱትን ይመስላል። በአፋ ባሃ አርበኛ በላይ ዘለቀ፣ ሜጀር ጀነራል ውባንት አባተ አንደኛ ኮርሰር የሚገኙት የጉና ክፍለ ጦር አናብስቶች ባለፈው ጥቅምት 9 2018 ዓ ም ከንጋት ጀምሮ በእስቴ መካነ ኢየሱስ ቀጠና በነበረው የብልጽግና ቡድን ተላላኪ ወታደሮች ላይ ከባድ እርምጃ በመውሰድ ከፍተኛ የሆነ ና ቁሳዊ ኪሳራ ማድረሳቸውን ሚዲያችን መዘገቡ አይዘነጋም። ይህ የምታዩት ምስል በጉና ክፍለ ጦር ስቴዲን ሳብርጌድ ስር በምትገኝ በአንዲት ሻለቃ የተማረከ ሁለት ብሬንና 15 ክላሽም ነው። ቀሪዎቹ በክፍለ ጦሩ ስር የሚገኙ ሻለቃዎች የማረኩትን የመሳሪያ አይነት፣ ብዛት ይዘንም የምንመለስ ይሆናል። በመጨረሻም ከበላይ እዝ አንደኛ ኮር ጉና ክፍለ ጦር ወታደራዊ አዛዥና ስቴዴንስ ብርጌድ አዛዦች ጋር ልዩ ቆይታ ተደርጓል። አድምጠን እንመለስ። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የሜጀር ጄኔራል ውባንት አባት አንደኛ ኮርስ የሚገኙ የተለያዩ ክፍለ ጦሮች በርካታ ጀብዶችን በመስራት ከሰሞኑ ድል ማስመዝገባቸው ይታወሳል። በርካታ የአገዛዙ የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸው ይታወሳል። ከዚህም ባሻገር ሙትና ቁስለኛ የሆኑትም ለጆሮ የሚከብድ ቁጥር ነው። በርካታ የአገዛዙ ኃይል ወደ ማይቀረው ተሸኝቷል። የአገዛዙ ኃይል ማቸው የነበሩ ነውሮችና ግፎችም የተገለጡበት ነበር። በርካታ የፖለቲካ እስረኞች ፋኖ ናችሁ፣ የፋኖ ቤተሰቦች ናችሁ፣ ፋኖን ትደግፋላችሁ በሚል ፖለቲካዊ ምክንያቶች ታስረው የነበሩ እስረኞችም መለቀቃቸው ይታወሳል። እስቴና አካባቢውን በቁጥጥር ስር በማስገባት በርካታ ጀብዱ ያስመዘገቡትም ከቀናት በፊት ነው። ጉዳማሽ ተመልካቾች፣ ታዲያ በዛሬው ልዩ ዝግጅታችን የሜጀር ጀነራል ባንተ አባተ አንደኛ ኮር የጉና ክፍለ ጦር አዛዥ አርበኛ አዛዥ ደሳለኝና የስቴደንሳ ብርጌድ አዛዥ ብርቃየው ደምሴ በቀጥታም የስልክ ቆይታ በማድረግ በቀጥናው የተገኘው ድል ምን እንዳይመስል፣ የህዝቡ ስሜት እና ከዚህ ባሻገር ግን በዋናነት ትኩረት የምናደርገው የአርማ ብትናና የሚልሻ አባላት ምን ያክል ወደ ፋኖ ትግሉ ገብቶ ተቀላቀለ የሚለው ላይ እናጠነጥናለን። ከዚህም ባሻገር አሁንም በአገዛዙ ቤት ለመውጣት ተቸግረው ሊሆን ይችላል፣ ሆዳቸው አሸንፏቸው፣ አልያም ደግሞ የብልጽግናን ተልዕኮ በማስፈጸም በሚኒሻና በአድማ ብተናነት የሚንቀሳቀሱ ወገኖች አሁንም ካሉበት አዚም በመንቃት የፋኖን የህልና ትግል እንዲቀላቀሉ ምን አይነት ጥሪ ይደረጋል በሚሉ ጉዳዮች ላይ ነው ትኩረት አድርገን ቆይታ የምናደርገው። ቀዳሜ የማደርገው አርበኛ ብርቃየሁ ደምሴ የስቴ ደንሳ ብሪጌድ አዛዥን ይሆናል። አርበኛ ብርቃየሁ ለጊዜያችሁ ከሚዲያችንም ጋር ቆይታ ልታደርጉ ስለፈቀዳችሁ እጅ ጋር እጅ አመሰግናለሁ። ቀደም ሲል ባነሷቸው ነጥቦች ላይ በሰሞኑ ከትላንት በስቲያ በነበረው እጅግ ላስጨራሽ ትንቅንቅ የተገኙ ድሎች ምን ይመስላሉ? በተለይ ከሚኒሻና እርማ ብተና ወደ ፋኖ ከመቀላቀላቸው ጋር በተገናኘ ያለ ስሜት ምን ይመስላል? አጋራል አርበኛ ብርቃየሁ ደምሴ። የአማራ ፋኖ ቢሮ ኃይል ሜጀር ጀነራል ቫና ባት አንደኛ ኮር ጉና ክፍለ ጦር ስቴደንሳ ብሪጌድ ዋና አዛዥ ነኝ። ያው ዞሮ ዞሮ እንግዲህ ሰሞኑን በነበረው ቆይታችንና በነበራችን ኦፕሬሽን ያው እንደሚታወቀው አሁን ቀደም ተገናኝተናል፣ ተነጋግረናል። በጣም ለህዝባችንም ሆነ ለሰራዊታችን ትልቅ አስፈላጊ የሆነ ድሎችን ተጎናጥፈን እንገኛለን። አሁንም ባለን እንቅስቃሴ ልክ ያገዛዙን ወንበር አስጠባቂ ከአድማ ብተናና ከሚኒሻ ያለውን ነታችን እኛ የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ባንት አባት አንደኛ ኮር ጉና ክፍለ ጦር በወጣው አዋጅ ልክ ምንሻ ጥሪያችንን በማስተላለፍ ጥሪያችን ተቀብሎ ምንሻ ሙሉ በሙሉ ስቴደምሳ ብርጌድን እየተቀላቀለ ይገኛል። ምንሻ ሙሉ ለሙሉ አሁን ወጥቷል ማለት በቃ፣ በእርግጠኝነት ምንሻ ሙሉ በሙሉ ወጥቶ ስቴደምሳን ብርጌድ ተቀላቅሎ ይገኛል። ሰማንያ አምስት ምንሻ ስቴደንሳን ብርጌድ ተቀላቅሏል። አስራ ሶስት አድማ ብተና እንደ ስቴደንሳ ብርጌድ ብቻ እንኳን አስራ ሶስት አድማ ብተና ወጥቷል። አሁንም ለመውጣት ሙሉ ዝግጁ ሆኖ ነው ያለ ያው እንግዲህ በአሰላለፍ ልዩነት፣ ያው እንግዲህ በገባንም ባልገባንም ልክ የሚሉ ምንሻና አድማ ብተና ፖሊሶች ሰሞኑን በተሰጣቸው ጥሪ አማካኝነት ሙሉ በሙሉ እየወጡ ፋኖን እየተቀላቀሉ ይገኛሉ። አሁንም ቢሆን እስከ አሁን ድረስ ባለንበት ታይም ድረሳ ሚኒሻ እየወጣ ነው የሚገኘው የሲደንሳ ብርጌድን እየተቀላቀለ ነው የሚገኘው። እንዲሁም የጉና ክፍለ ጦርን ብርጌዶችን በሙሉ እየተቀላቀለ ነው የሚገኘው። አድማ ብተና እንዲሆን እንደ ሴደንሳ ብርጌድ አስራ ሶስት አድማ ብተና ሞታታለን። እንዲሁም እንደ ሴደንሳ ብሪጌድ አምስት የጉና ክፍለ ጦሮች አምስት ብርጌዶች አሉት። አምስቱን ብርጌዶች ከሀያ ላላነሱ እያንዳንዱ ብርጌዶች ላይ እየተቀላቀለ ይገኛል አድማ ብተና አሁንም ለመውጣት ዝግጁ ነው። ትናንትና እንዲሁም ደግሞ አሁንም ሁለተኛ ኦፕሬሽን ለመስራት ወደ ከተማ ገብተን ነበረ። ትናንትን በገባንበት ጥሩ ድሎችን ተጎናጽፈን ነው የመጣን። አስፈላጊ የሆነችን ሰዎች መምታት ያለብንን ሰዎች መጠን ማውጣት ያለብን ሰዎችን አወጥተን እንገናኛለን። እስካሁን ድረስ ባለው ሚኒሻ አድማ አድማብተና ፖሊስ አሁን የአማራ ፋኖ ብሔራዊ ኃይሉን ጉና ክፍለ ጦርን እየተቀላቀለ ይገኛል። አሁንም ቢሆን ከተማውን ማቢ የሚባል ተራራ አለ እዛ ላይ ነው ያለውን አድማ በተናዎች እና እነሱን እራሱ መምታት እየቻልን መያዝ እየቻልን ከነሱ ጋር እየተነጋገርነ ቆዩ እኛ እዚህ ቦታ ላይ እንቀመጥና እዚህ ቦታ ላይ እንሆን ወደ እናንተ መውጣት ያለብን ንቃና ምጣ የሚል ነገር እያሉ ነው ያለ። አሁንም እየመጡ ነው የሚገኙ። ከተማውን ሙሉ ለሙሉ ከተማውን እስካሁን ድረስ በእኛ እጅ በእኛ ቁጥጥር ስር ነው የሚገኘው። አሁንም ቢሆና ለቀሩት ወንድሞቻችን ሚኒሻና ፖሊስ አድማ በተና አሁንም ቢሆን ግልጽ ማወቅ ያለበት ለአማራ ሕዝብ ማስተላለፍ የምፈልገው መልእክት ሚኒሻ ፖሊስ አድማ በተና አሁንም ቢሆን የአማራ ፋኖን መቀላቀል እንዳለበት በየመድረኩ በምናገኘው አጋጣሚ በሚዲያዎችንም የመልእክት እያስተላለፍ ነው ያለ። የአማራ ፋኖን ብሔራዊ ኃይሉን እንዲቀላቀል የሚል አይነት መልእክት እያስተላለፍ ነው ሆን አሁንም ቢሆን በድጋሚ ምንሻና ፖሊስ አድማ በተና የአማራ ፋኖን እንዲቀላቀል እያልን መልእክታችን እናስተላልፋለን። አሁንም ድረስ ከተማውን በእኛ በእጃቸውን ቁጥጥር ስር አድርገናል። የብልጽግናውን የብርሃኑ ጁላ ወንበር አስጠባቂ የሆነውን መከላከያ ሰራዊትንም በመምታት ባለብን ልክ አይቀጡ ቅጣት ተመቶ በአደርገ አካባቢ ተደብቆ ነው የሚገኘው። መንቀሳቀስ አቶ ወደፊትም ወደኋላም የማይንቀሳቀስበት አጋጣሚ ነው ያዳለ በሜጀር ጀኔራል ባንታባ ተወርዋሪ ክፍለ ጦር በቃ መመታት ባለበት ልክ አይቀጡ ቅጣት ተቀብቶ ነው ያለ። አሁንም ቢሆን ወደፊትም ወደኋላም መንቀሳቀስ ተቸግሮ ነው ያለ። አሁንም ቢሆን እኛ ደግሞ ይህን ስራ ለመስራት ዝግጅ ላይ ነው ያለን። ግን አሁንም ቢሆን በድጋሚ መናገር የምፈልገው እኔ እንደ ስደንስ ብሪጌድ አዛዥነት መናገር የምፈልገው ወንድሞቻችን በገባቸውም ባልገባቸውም ልክ ወደ ብልጽግና ገብተው የብልጽግና የካቢኔ የካድሪ ወንበር ጠባቂ የተቀመጡት ወንድሞቻችን አሁንም ቢሆን በድጋሚ ጥሪያችንን እያቀረብንላቸው በአጭር ሰዓት መጥተው ወንድሞቻቸውን ወደ አማራ ፋኖ ቢራው ኃይል ጉና ከተጦርን መጥተው እንዲቀላቀሉልን ጥሪ አሁን እናስተላልፋለን። የአማራ ህዝብም ሰሞኑን ባደረግነው ትልቅ ደስታን ተደስቶ ነው ያለ። ብዙ ስራዎችን እየሰራ ያለ ህዝባችን ተደስቶ ነው ያለ። ቢያንስ በዚህ ልክ የአገዛዝን ኃይል አወተን አድማብተናል። ሚሊሻን፣ ፖሊስን አወተን እንኳን ተቀብለን አቀባበል እያደረግን ወደ ፋኖ እያስገባን እያቀላቀልን በመሆናችን ህዝባችን በጣም ትልቅ ደስተኛ ነው እየሆነ ያለ። አሁንም ቢሆን ለቀሮ ወንድሞቻችን እየመጡ ወደ ፋኖ እንዲቀላቀሉልን እኛም አሁን ቀጣይ ደግሞ በጣም አስከፊ የሆነ እርምጃ ከመውሰዳችን በፊት አሁንም ቢሆን ወንድሞቻችን እንዳይጎዱብን ወደ ፋኖ እየመጡ ብሔራዊ መተው እንዲቀላቀሉ ስንል ጥሪያችን እናስተላልፋለን። ከአሁኑ ሰዓት ጀምሮ ወንድሞቻችን ይምጡልን። ማልመጣ ካለ አንወጣም ብሎ አሁንም የብልጽግናውን ወንበር ያብይን የካቢኔ ወንበር እንጠብቃለን የሚል አካል ካለ አሁንም ቢሆን እርምጃችን ይቀጥላል። ያለው በዚህ ልክ ነው። እድሉም በዚህ ልክ አገኘሁት። አመሰግናለሁ። ጨርሻለሁ። አመሰግናለሁ። አርበኛ ብርቃየሁ ደምስም የስቴደንሳ ብርጌድ ዋና አዛዥ ነው የማመሰግነው ዘረዘር ያለመረጃ አጋርተና ቀዳሚ ወዳደረኩት ዘገባ አልፋለሁ። በኢትዮጵያና በኤርትራ መካከል ሌላ አስከፊ ጦርነት ሊቀሰቀስ ይችላል የሚለው ስጋት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እያደገ መምጣቱን ታዋቂ የፖለቲካ ተንታኞች አስጠነቀቁም። በሁለቱ ሀገራት መሪዎች መካከል ያለው ልዩነት መቼም ሊታረቅ የማይችል በሚመስልበት የቃላት ጦርነት በጦፈበትና የወታደራዊ ዝግጅቶች በታዩበት በዚህ ወቅት በትግራይ ክልል እየታዩ ያሉ አዳዲስ የፖለቲካ ለውጦች ስስ የሆነውን ሰላም ሊያናጉት ይችላሉም ተብሏል። በአሜሪካ ፎሬን ፖሊሲ መጽሔት ላይ ኦክቶበር 21 ቀን 2025 በወጣው ትንታኔ መሰረት ልምድ ያላቸው ባለሙያዎችና አንዳንድ የፖለቲካ ሰዎች በሁለቱ ሀገራት መካከል ጦርነት ሊነሳ እንደሚ ችል በተደጋጋሚ ስጋታቸውን ሲገልጡም ቆይተዋል። የሜሪላንድ ዩኒቨርሲቲ ፕሮፌሰር የሆኑት ማይክል ወልደ ማርያም እና በቻተም ሃውስ ተመራማሪ የሆኑት አበባ አባተ ደምሴ ባዘጋጁት በዚህ ትንታኔ መሰረት እስካሁን በሁለቱ ወገኖች መካከል የነበረው የጋራ እርግጠኛ ለመሆን ሙቹዋል አንሰርቴንቲም ሰላሙን ለመጠበቅ ረድቷል። ይህም ማለት የትኛውም ወገን ጦርነት ቢጀምር እንደሚያሸንፍ እርግጠኛ ባለመሆኑም ራሱን ከግጭት አቅቦ ቆይቷል ማለት ነው እንጂ ተንታኞቹ እንደሚሉት በቅርቡ በኢትዮጵያ ትግራይ ክልል ውስጥ እየታዩ ያሉ አዳዲስ የፖለቲካ እንቅስቃሴዎች ይህንን ስስ ሚዛን የበለጠ ሊያበላሹትና አዲስ ግጭት ሊያስከትሉ ሊያስነሱ ይችላሉ የሚል ስጋታቸውንም ገልጸዋል። በዚህም ሁለቱ ሀገራት እያደረጉት ባለው የፖለቲካ ወቀሳና የወታደራዊ ዝግጅት ምክንያት አይቀሬው ጦርነት የመጀመር እድሉ ከፍተኛ ነው ሲሉ